አደይ ገጠር መሄዷን ተከትሎ እናቷና እህቷ ደስተኛ ቢሆኑም በፍቅር የሚፈልጓት ወንዶች ግን ከፍተኛ የሆነ ድብርት ውስጥ ገብተዋል። በተለይ ዴብ ከዚህ በኋላ ማምናለኝ እዚህ ቤትስ ምን እኔም የራሴን ህይወት ላስተካክል፣ እንጂ በማለት ቤት ውስጥ መኖር እንኳን እንደ ደበረው ይናገራል። ኤላም ማስተዋል ባለመቻሌ አጥፍቻለሁ፣ ለጊዜው ስሜታዊ ሆኜ አደይን ገጠር እንድትሄድ አድርጊያታለሁ በማለት ራሱን በጸጸት አለንጋ እየገረፈው ይገኛል። ቤታቸውን በስነ ስርዓት ይዛላቸው እንድትጠብቅ ለአደይ አደራ ቢሏትም ነገሮችን መቋቋም አቅቷት አሁን ከቤታቸው የለችም። የእነባርኮት እናትም ድንገት ወደ ቤት ተከስታለች። እነባርኮት ድንጋጤ ውስጥ ናቸው። አደይ ፍቅርና ቤዛን ብትገላገላቸውም ገጠር የሚከታተሏት ሰዎች ግን ተመልክተናል። እነዚህ ሰዎች ለምን ይሆን አደይን ሲከታተሏት የነበሩት? አብረን የምንመለከት ይሆናል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩ ሰራተኛዋ አደይ ክፍል አምሳ ዘጠኝን የምንመለከት ይሆናል። አደይ ከፍቅርና ከቤዛ ጋራ መስማማት ባለመቻሏ ከነሱም ሸሽታ ወደነ ኤላ ቤት ሄዳ ነበረ። ነገር ግን ከኤላ ጋር ስለተቀያየሙ ከእነሱም ለመቆየት ስላላስቻላት በቃ ከዚህ በኋላ ወደ ሀገር መሄድ ይኖርብኛል እናቴንም ልያት በማለት አባቷ ወደ ከተማ እሷን ፍለጋ ሲመጡ እሷ ግን ወደ እናቷ ነበር ሄደችው። እናትም በልጃቸው መምጣት እጅግ በጣም ደስተኛ ሆነዋል። እህቷ ብርሃኔም ከንፍቅር ቤት ብዙ መከራና ስቃይን ስታሳልፍ የነበረችውን አደይ ፊት ለፊት ስለተያዩ እጅግ በጣም ደስ ብሏታል። ታዲያ የደስታ ዜማም እያዜመችላት ነው። በጣም ለምትግባባውና የሰፈራ ሰው ለሆነው አሸናፊ ለማንም እንዳይናገር የእህቷን መምጣት ታበስረዋለች። ነገር ግን ወንዶችን ፍራቻ ከገጠር ወደ ከተማ የሄደችው አደይ ተመልሳ ወደ ገጠር በምትመጣበት ሰዓት ከእነሱም ለመጠንቀቅ ስትል አደራ ለማንም እንዳትናገር የህቴን መምጣት እያለች ደጋግማ ስታስጠነቅቀው ነበር። በሌላ በኩል በፍቅር የሚፈልጋት ንጉስም አደይን ማየት ስለፈለገ በደምቅ አማካኝነት ለለምለም ስልክ ተደውሎላት ገጠር መሄዷን ነግረዋለች። ንጉስም ከዚህ በኋላ አደይን እንደማያገኛት ሲያስብ እየተጨናነቀ ነበር። አባቷ ይድሯታል፣ አደይ አይኔ እያያት እራቀችኝ እያለ እየተጨናነቀ ነው። ለምለምን በበኩሏ ኤላስ ቀይሟት አደይ ገጠር ስለገባች እጅግ በጣም ተናዳ ከሱ ጋር ጭቅጭቅ ጀምረዋል። በፍቅርና በቤዛ ብዙ ስቃይና መከራን አሳልፋለች። እዚህ ስትመጣ ልታርፍና ልንረዳት ይገባ ነበር። አንተ ግን አስቀየምካትና የው ገጠር ሄደች በማለት እየወቀሰችው ነበረ። ኤላም ለጊዜው ስሜታዊ ሆኖ እንደተናገራትና አሁን እንደተጸጸተ ይመልስላታል። በቃ ምንም ማድረግ አይቻልም እሷ እንዴ ገጠር ገብታለች። በማለት ለምለምም ብስጭቷንና ንዴቷን እያወረደችበት ነበር። የአደይን መውጣት ተከትሎ ዴቭ ከፍተኛ የሆነ ጭንቀትና ድብርት ውስጥ ነው በኋላም ለለምለም ሲደውልላት የሰው ቤት እንደገባችና ስራ እየሰራች እንደሆነ ትነግረዋለች። እሱም ያለችበት ቦታ ለመጠየቅ ወደነ ለምለም ሲያመራ ገጠር እንደሄደች ይነገረዋል። እንዴት ጨክና ገጠር ትሄዳለች አደይ ትክክል አልሰራችም በማለት ሊናገር ሲሞክር ለምለም ግን አደይ በምን አይነት ሁኔታ እንዳለፈች በደንብ አድርጋ ተረድታት ስለነበረ እንደውም ጥናተኛ ናት፣ አሁን ትክክለኛ ውሳኔ ወስናለች በማለት ለዴብ ነገረችው። እሱ ግን ምን ማድረግ እችላለሁ? ካለ አደይ ህይወቴ ባዶ ነው። እዚህ ቤት መቆየት አልፈልግም። እኔም ወጥቼ የራሴን ህይወት ማመቻቸት አለብኝ በማለት አደይ ከሌለች እዛ ቤት መቀጠል እንደማይፈልግ ይነግራቸዋል። ነገር ግን ለምለም ወዲያውኑ በቃ አደይም ሀሳቧን ልትቀይር ስለምትችል ለማንኛውም ተረጋግተህ አስብበት፣ ስሜታዊ ያትሆን በማለት ለመምከር እየሞከረች ነበረ። በዚህ ሁኔታ ከነ ኤላ ቤት ሲያወራ ቆይቶ አዲስ ነገር ካለ እንዲደውሉለት ነግሯቸው ተሰናብቷቸው ወደ ቤት ሲመለስ ቤዛና ፍቅር ተያይዘዋል። እሱ ግን ሊያናግራቸው ፈቃደኛ ስላልሆነ በጭንቀትና በሀሳብ ሶፋ ላይ ተቀምጧል። በአደይ መሄድ ነው ወይ እንደዚህ የምትሆነው? እያለች ፍቅር ለማናገር ብትሞክርም እንኳን ደሳለሽ፣ ይኸው ተጨቃጭቀሽ አደይን አባረርሻት በማለት ከፍቅር ጋር ጭቅጭቅ ይጀምራሉ። ወንድማ ከፍተኛ ብስጭት ውስጥ እንደሆነ የተመለከተችው ሊዲያም ቤተሰቦቿ ጋር በመደወል እንዲያወራት ታደርገዋለች። እዚህ እየደበረነ ነው መምጣት እንፈልጋለን በማለት እያናገረች ቢሆንም ዴቭ ግን ወደዛ ለመሄድ ፈቃደኛ አይደለም። ታዲያ ሊዲያ ይቻዴ ግን ሁሉ ነገር ክነ እንዴ እየተቆጣጠረችው ወንድሜስ፣ ከዚህ ደረጃ ድረስ ለምን እንደዚህ ትሆናለህ እያለች እየመከረችው ቢሆንም ዴብ ግን ካደይ ርቆ መኖር እንደማይችል እየነገራት ነበረ። የአደይ እናት ልጃቸው ስለሄደችላቸው ደስተኛ ቢሆኑም በፊት በትዳር የሚፈልጓት ወንዶች አሁንም ያገኟታል የሚል ስጋት ስላለባቸው ራስሽን ጠብቂ፣ ተጠንቀቂ በማለት ልጃቸውን በማስጠንቀቅ ላይ ናቸው። እንደውም አሁን የሚፈልጉት ልጃቸው የራሷ የምትለው ሕይወት መስርታ ማየት እንደሆነም በጉጉትና በናፍቆት የሚጠብቁት እንደሆነ ይገልጹላታል። እሷ ግን የእናንተን ሕይወት ሳልቀይር እኔ ቶሎ ወደ ትዳር አልገባም የሚል ምላሽ ብትመልስላቸውም፣ እሳቸው ግን የሚያስደስታቸው ነገር የልጃቸው ትዳር መያዝ እንደሆነም ይናገራሉ። ያደይ ታናሿ ብርሃኔ አደይ ምን ያህል ስለ ቤተሰቡ ዋጋ እየከፈለች እንደሆነ ስለ ገለጸችላት አደይ እጅግ በጣም ደስ ብሏታል ለካ እንደዚህ ቁም ነገረኛ ሆነሻል አሁንማ ከኔ በላይ የሆኔንም እየመከርሽኝና እያበረታታሽኝ ትገኛለሽ በዚህ ልክ አልጠበቅኩሽም ነበረ እጅግ በጣም ደስ ብሎኛል በማለትም እየሳመቻት ነበር በዚህ ሁኔታ እያሉ የድሮ አብሮ አደግ ጓደኛዋ ከአሸናፊ ጋርም ጥሩ ጊዜ እያሳለፉ ነው። በተለይ የድሮ ትውስታቸውንና ያሳለፉትን ነገር እያወሱ ደስ የሚል ጊዜን እያሳለፉ ነው። ቤዛ ያሰበችውን ለማሳካት ለምለም እንቅፋት ሆና ባታለች። ለምለምና ባርኮትን ለማወናበድ ብትሞክርም ሁኔታውን ከስሩ ሳትጠይቁ በጭራሽ ገንዘቡን ልትሰጧት አትችሉም በማለት ሁለታቸውም እጃቸውን እንዲሰበስቡ አድርጋቸዋለች። እሷ ግን የእናቴ ቤት ሊወረስ ነው፣ በዳ ተያዘ፣ አሁኑኑ ገንዘቡን ስጡኝ እያለች በማጨናነቅ ላይ ብትሆንም ዛሬ ግን ባርኮት ነቅቶባታል እና በቃ ከዚህ በኋላ ቤተሰቦችሽን ከተዋወቁ በኋላ ነው ገንዘቡን ልሰጥሽ የምችለው በማለት መልሶላታል። እስካሁን ጊዜ እንደሌላትና ቤታቸው ሊወረስ እንደሆነ የተጨቃጨቀች የቆየችው ቤዛ ዛሬ ግን ጊዜ ስጠኝ ላስብበት እያለች ትገኛለች። እንግዲህ በመንገዷ እንቅፋት የሆነችባት ለምለም ልታሳካ ያስበችውን ጉዳይ ለማድረግ አልቻለችም። ለምለምም የምትወዳት አደይ የእነሱን ቤት ቻው ብላ ተሰናብታ ከሄደች በኋላ የት እንደደረሰች ስላልደወለችላት በጣም ተጨናንቃ ደጋግማ ስልኳን ብትሞክረውም፣ አደይ ግን ከነ አሸናፊ ጋር ጨዋታ ስለያዘች ስልኳን ለማየትም ጊዜ አልነበራትም። ታዲያ እነ አሸናፊን ተለይታ ወደ ቤቷ ስትመለስ እናቷ ስልክሽ በተደጋጋሚ ተደውሏል በማለት ትነግራታለች። በተደጋጋሚ ስልኳ ላይ የተደወለውን ቁጥር ስትመለከትም የለምለም ስለነበረ ድጋሚ እሷ ልትደውልላት ስለፈለገች ከቤት ወጥታ ነበረ። ታዲያ ለለምለምም አሁን ላይ ደስተኛ ህይወትን ከእናቷና ከእህቷ ጋር እያሳለፈች እንደሆነ ስለነገረቻት ለምለም በጣም ደስተኛ ሆናለች። እንኳን ደስተኛ ሆንሽ፣ እኔ የምፈልገው እሱን ነው፣ ገንዘብ ካስፈለገሽ እንልክልሻለን በማለት ኤላ ራሱ ሊረዳት እንደሚፈልግ ቃል ገብቶላታል። ታዲያ ከአባቷ ጋር ድብብቆሽ እየገጠመች አለችው። አደይ መንገድ ላይ ስትመለስ ሌሎች ሰዎች ሲከታተሏት ነበረ። የባርኮት እናትም ቤቱን በስነ ስርዓት ይዛላቸው እንድትቆይ ላደይ አደራ ቢሰጧትም የፍቅርና የቤዛ ተንኮላስ መርሯት ገጠር ገብታለች። እንግዲህ እናት ስትመጣ ባርኮትና ፍቅር እየተጨቃጨቁ ነበር የደረሰችው። ለምንድነው ለእናቴ የቤዛን መምጣት እየተናገርሽው አንችነሽ አይደል? በማለት እሷ ላይ እየጮኸባት ሳለ እናት ግን ከኋላው መጥ ከየት መጣሽ ሳይባል ፊታቸው ተከስታለች። እነሱም በድንጋጤ ቆመው እናታቸውን ሲመለከቱ ነበረ። እንግዲህ በዛሬው ክፍል ፍቅርና ቤዛን አምልጣ ገጠር የሄደችው አደይ ከዛም የሚከታተሏት ሰዎች ምን ፈልገው ይሆን፣ ፊታቸው እንዳሰቡትና እንዳቀዱት ያልጠበቁት የገጠማቸው የነባርኩት እናትስ በአደይ ገጠር መሄድ ምን ይሰማቸው ይሆን? ሚስጥራዊ ሆኖ የቤዛ መምጣት እንዲቀጥል ቢፈልግም አሁን እናታቸው መጣ ባርኮት ጉድ ሆኗል። እናትስ ባዩት ነገር ምን ሊሰማቸው ይችል ይሆን? ብቻ አብረን የምንመለከተው ይሆናል። ሰራተኛዋ አደይ ክፍል አምሳ ስምንት የዛሬውን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ የሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ የሆነ አመሰግናለሁ።